የምተነፍስበት ቦታ ነው፣ ህግ የለውም ይሄ ቦታ ህጉ ኦንሊ ቻይና ብቻ ነው። አበሻ ቁጭ ብለ አማራጭም አዳመጥ ብቻ ነው ወይ ይሄ አርቲቲዩድ ኮመንትን ዝም ብለ መርጨት ነው እንዴ? ከድህነት መንፈስ እንደተጋባብን የምናውቀውማ፣ ከሀገር ተሰደ የወጣ ኮ ድህነት እኮ ነው ያስወጣ፣ ጠቅላላ ከኔ ጀምሮ። ድህነት ሀብታም ብትሆን ትወጣ ነበር እንዴ? አጥሉም የድነት መንፈስ አይጣል። አንድ ቡና ማፊያ ካለ ያኛውን አጥሉት ቁጭ አድርገህ ሶስት ትደረድሯል። እስትክ ደማዬ ይሆናል ልልከው ትላለህ። ይሄ ዶላር ስቶር ጎማ አዝጎ አዝጎ አዝጎ ፍሪጅ ውስጥ ከተሹ ሰው ቤት ልጠየቅ ስትጅ እንደሆን ወጡን ትገለብጭልኝ እቃውን ልወስደው ትያለሽ። ይህን ያህል ነው። የድነት መንፈስም አይለቃችሁ። ለሰው መስጠት አትወዱ። ኮተታ ኮተታ ምን ጠቅላላ ቤተሰብህን ከምትረዳ ለውጭ ሰው ብታሽቃብጥ ይሻላል። እኔ ቤተሰቦቼ ያሳደጉኝ እንዲህ ነው። ይ ቱሪና አፋ ቱሪና አፋዎች ናችሁ። ፊታችሁ ያስታውቃል በጥሩ ወይ እንዳላደገ። አንዳንድ አመዳም አላችሁ። ወደድክም ጠላን ታዳምጣለህ። እዛው ኮመንት ላይ ነው የምታለቅስ። እችን ስድብ አይሰለቻትን እንዴት ያለሽ! እውነተኛውን ነገር ስነግርሽ መንግስት እኮ ቢያይኝ እኔ እንድመራ ይነግረኝ ነበር። አንተን እንደ ከብት ስነዳውላለሁ፣ እዚህ ቁጭ ብዬ አስረግጬ ነው ምነግር ወደድክም ጠላህም ታዳምጠኛለህ። ምንም መሄጃ አለህ። ነግሬያችኋለሁ እኮ ምንም ቾይዝ የላችሁ። ምንም መሄጃ የላችሁ። የት ትሄዳላችሁ? ንገሩኝ እስኪ። ምንም መሄጃ የለም። ሲታ ምንም መሄጃ አላችሁ። ኮተት ነው ነው። እዚህ እ አታችሁም እንዴ ት ኮተት ኮተት መውደዳችሁ የምታዩት ኮ የኛ ህዝብ አንዳንዴ ኤክስፕሌን ስታረጉ አሁን ቲክታክ ሳምፕል እቃ ይልካል፣ የአንድ ብርም እቃ ይልካል፣ የሁለት ብርም እቃ ይልካል። ቅድም አንዱ ምን አለ ኮመንት ላይ ያየሁት ማይከዝን ኮመንት ላይ ያየሁት አንድ ኮመንት ምንድን ነው? አንዷ ምን ትላለች? ወይኔ ሽታው ፐርፊውም ደሊናን ያስንቃል ብላ ስትል በኦንላይን ላይ ነው እን ሽታው የምናውቀው ይላታል። ኮመንት ላይ ላይክ ያን ያልኮ መለፍለፍ የለባችሁም። ሳምፕል እቃ ሲላክላችሁ ቤት ውስጥ አላቢቱ ሳምፕል እቃ ሲላክላችሁ እኮ እንደዛ መለፍለፍ ጊዜ መውሰድ እኮ አይጠበቅብሽ። ዝም ብለሽ ስክሪን ሸርታሬ ቪዲዮ ቀርጥሽ መኮሰት ሁሉ ትችላለሽ። አንዳንዶቻችሁ ነቅናካ ናችሁ። ለምንም እንኳን ድንገዛችሁ ታስጠሉናላችሁ። የያዛችሁትን እቃ ኮተታም ናችሁ። ኮተት ለመሙላት አሁን ብዙ ነገር ይሰጠኛል። እኔ የምፈልገው የኤሌክትሪክ ነገር እንደው የሆነ የሚጠቅም ነገር ከበድ ያለ የስልሳ የሰባ ብር የሰማኒያ ብር ነገር ምናምን የሶስት ብር የሰላሳ ብር ምናምን ባላረግ ነው እኔ ደግሞ ኮተት የምሞላው። ኮተታ መሆናችሁ ግን ያስታውቃል። ኤክስፕሌን ስታደርጉ ኮተት ትወዳላችሁ። የድህነት መንፈስ ተጋብቶብናል እኛ አይለቀንም አይለቀንም። አራስ ልጠይቃችሁ ልጠይቁ ሄዳችሁ ያን ድብር ጎማ ወጡን ትገለብችልኝ ልወስደው ነው ትያለሽ። አዝጓል እኮ ጣሉኝ ጣሉኝ እያለ ለዛ እኮ ነው። ጠማማ ጫማ ነው የለመርክምልህ የዞረብና አለ የተጣመመ ቆዳ ጫማ ለብሰ የተዘናፋ ሌዘር ለብሰ ምዞር ያለ እዚህ አሜሪካ ላይ የዞረብ መሆኑ የሚታወቀው እኮ በዚህ ነው። አሜሪካ ስን ባይ ዘ ዌይ ማጆሪቲ ነው ከኢትዮጵያ የወጣችሁ ጠቅላላ፣ ካናዳ በለው ዩኬ በለው ጀርመን በለው እብድ ነው የተጠራቀመ። ምንድን ነው የምታመጡት? ይ ቆጭ ብዬ ነው እኔ የምነግርህ አስረግጬ። ምንድን ነው የምታመጡት? እብድ ነው የተጠራቀመው። ጠቅላላ የድህነት መንፈስ የተላበሰብክ ቢከፍታችሁ ተልባ ናችሁ። እኔ ቤተሰብ በዚህ ወረ ቤት ቤተኛ ሳደግ ምትሉ አላችሁ። ፊታችሁ ይናገራል እንዴት እንዳሳደጋችሁ። ወዝ ያለው ፊት እኮ አለ። ታጥባችሁ ማጸዱ ደግሞ ያለቀቃችሁ አለ። አስራ ምናምን ዓመት ስንት አመትሽ ነው? ከኢትዮጵያ ከወጣች ስትባይ ሰላሳ አመቴ ነው። አመድሽ ግን አለቀቀም። አመድሽ አለቀቀም እስቲል አልጠገበም። ይሄን የተወጋ ስጋ ራሱ ምንድን ነው ትርፋችሁ አሜሪካ ላይ ከኢትዮጵያ የወጣችሁ ሰዎች ቦርጭ ጭንቀት ስትረስ ይሄን ነው በቃ የተከፈልከው ወይ ገንዘብን እንዳራስ ጫቅላ ቁልጭ ቁልጭ እያልክ ስታየው ትውላለ። የሰራበትን ገንዘብ ወይ አትጠቀሙበት ስትረስ ብቻ ደስታ ቢኖራችሁ ስድስት አይነት ቦርጭና ማዲያት እንደውች ፊልተር እኮ ነው የጠቀመቻችሁ እናንተን ፊልተሯ ሰው አስመስላችኋለች። ስድስት አይነት ሽበት እኮ ነው ምናይ የቅንድብ ሽበት ሁሉ መጡ አላሁ። ግማሽ ታቷ አሰርተ ነው ግማሽ በኩል ትደብቀዋለ። የሆነ ዘርጋምባው ፊት እኮ ነው የተሰበሰበው እዚህ ልክ ልክህን ነው የምነግርህ። አጠቤ ነው የማሰጣህ። ምን አባታችሁ ነው የምታመጡት? ማን አባቱ ነው የምፈራው? እኔ ምረህ ዘንገል ማ ፊት ትክክለኛ ነገር ሲነገርህ ወደድክም ጠላህም ታዳምጣለህ። አይ ሀ ፖይንት እኔ፣ ፖይንት ያለው ነገር ነው የምነግርህ። ቢከፍቷችሁ ተልባ ናችሁ። ምረህ መደብ ፊት መደብ ፊት እኮ ነው መደብ እኮ መተኛ ነው የነበር። እናንተ ፊታችሁ ነው አላሁን ላይ መድፍ እና መደብ ላይ ደግሞ ደሞ የውሸቴ ሴንቴቲክ ላይፍ የምትኖሩ አላችሁ። ሲንቴቲክ ኤምፒ3 እናንተ እኮ ኤምፒ3 ናችሁ ለኔ ኤምፒ3 ከፍተህ አይተው አይተው ልክ እንደ ታላቅ ፊልም አያልቅም። እንደዛ ማለት ናችሁ እናንተ ህይወታችሁ ላይፍ ሌላ ላይፍ ሌላ ናችሁ፣ ኑሯችሁ ሌላ ነው። እኔ ለው ሰውን ለማስደሰት የምትኖሩ ሰዎች አላችሁ። ውስጣችሁ ልርብግን እያለ የምትኖሩት ሌላ ነው። አልጋ ላይ ስተኙ እንቅልፍ የላችሁ፣ ዝም ብላችሁ መሸነጋ ኩኩሉ አይነት ላይፍ የምትኖሩ አላችሁ፣ ህይወታችሁን እየደበቃችሁ። በርን በርን በርን ነው ናችሁ። ምን አባሽን ያልከፈልሽኝ የውሸት ምስቀው። እዚህ ደስ ሲለኝ መጥቼ ስቀብሻለሁ። ከደበርሽኝ ደርግሜብሽ ነው መወጣ። ስጠላሽም ማውራትም አልፈልግም። ውሸታም ጠቅላላ ቂጥላሽ እና አስመሳኝ ነው ያለ እዚህ። ሆዳሞች ሆዳሞች ናችሁ ማስመሰል በቃ። በዘሬ ቂጥላሽ የለም። እኔ አንበርክኬ ነው ምገርፍ። ማናባል ነው እዚህ ደግሞ ለአንተ የምፈነደድል ምን ስለሆንክ? ምን ስለሆናችሁ ነው ለእናንተ እኔ የምፈነደድላችሁ? ቀብቅቤ ቀብቅቤ ነው ምጥል እንጂ ያው እዚህ ሶሻል ሚዲያውን ሁሉ ነገር በጠረረበት ሰዓት በት እኮ ስታ ብቻ ማከብርክ ከዛው አቀም ሳለ ማናባን ነው። በዘሬ ቂጥላሽ የለም። ፈሳ አንዳንድ ሰዎች አላችሁ አጎንብሱልን እኛንን ምትሉ ለማናባሽ ነው ማጓስ ጎን እንጂ በዘሬ አጎንባሽም የለም። ላይ ነው ወጥች የምጨፍርብሽ እኔ ማሜ ነኝ። ካንቺ የተሻለ ኑሮ እንጂ ካንቺ የባሰ ኑሮ የለኝም እኔ እኔ አለኝ ቤተሰብሽን ነው ማስተዳድረው አልልም ጉራ ጉራችሁ ከጊዜ በኋላ እኮ አየናችሁ። ቤተሰብ የምታስተዳድሩ ሰዎች እኮ አየናችሁ። እኔ ማሜ ዛሬም ስመጣ እንዲነኝ ላስታይምም ታይም እንዲነኝ በፊትም እንዲነኝ ስመጣ ሶሻል ሚዲያ ስታቂ አሁንም እንዲነኝ ማጎብደድ አልወድም፣ አታጎብድዱብኝ። እናንተን ግን እንደ ዳይነሰር እየተቀያየራችሁ አየናችሁ እኮ ቤተሰብ የምትረዱ ሰዎች ቤተሰብ የምትረዱ በሀፍትነት ያደጋችሁ ሰዎች አየናችሁ እኮ ጊዜ ሳይውል ሳይውል ሳያድር ነው ያየናችሁ። ቤተሰቦቻችሁን እናስተዳድራለን ያላችሁና ሰዎች እራሳችሁን ማስተዳደር አቅቷችኋል። አም ቴሊንግ ዩ ጋይስ እራስሽን ማስተዳደር አቅቶሻል። ሞላሽ ጎደለች ላይ ነው ያላችሁት። ሞላሽ ጎደለች ላይ እነ ሞላሽ ጎደለች ሊቸግረኝ አትሊስት ይህን ወርቅ ሸጠዋለሁ። ሞላሽ ጎደለች ላይ ኮን ያላችሁ ግማሾቻችሁ ይሞላልኝ ይሆን ይጎልብኝ ይሆን እያላችሁ ያላችሁ ሰዎች አስር ለባዶ አስር ለዜሮ እየመራሽ ህይወት ዝብርቅርቅ ብሎባችሁ ያላችሁ ሰዎች አላችሁ። እንቅልፍ ተኝቻለሁ አልተኛውም እያላችሁ ጣራ ጣራ እያያችሁ የምታሩ ሰዎች አላችሁ። እኔ አንድ ንድ ሰው እግሬ ነው እሱ እናጠቡኝ የሚል ሰውን የበዛብኝ። አሁን ደግሞ እኔ እግሬ ነው እግሬ ነው አንስታችሁ ፌክ ላይፍ ፌክ ፌክ ነው በቃ። እዚጋ የተሰባሰበ ቅናተኛ ቅናተኛ የበዛበት ውሸታም ሰው የበዛበት እንደ ሶሻል ሚዲያ አላየሁም። አንድ ሰው ፍቅሬ ወደ እንትና እያለ የሚጠራ ከሆነ ከአንተ ጥቅም ስላለውን ነገ ቢጎልብህ ስምንም አይጠራውም። አየነ እኮ በዚህ ጊፍት በጊፍት እኮ አየነ ኪስ ሲጎልብህ ዞር ብሎ ሚያየ የለም፣ ኖባዲ ሚያየ የለም። እኔ ከጌም ጌም እንኳን ስትጫወት ብትፈልግ ግባ ባትፈልግ አትግባ ነው። ሪስፔክት አለ፣ ሪስፔክት እንዳለ ሆኖ ግን እኔ ያንተን እየደለርኩ እያጫወት እየተፎነድርኩ አላጫውትም ማንንም። በቃ እኔ እንደዚ አይነት ሰው ይግደለኝ፣ በቃ እንደዛ ነኝ እኔ ስትፈልግ ትገባለ ሳትፈልግ አትገባ ሪስፔክት አለ ሪስፔክት እንዳለው ነው በቃ የሰው ልጅ ሳፖርት ይደራረጋል ከዛ ውጭ ግን ቂጤን አዝላችሁ ዙሩኝ የሚል ሰው አለ ቂጥሽን ራስሽ ነው የምታዝዩ ፈሳ እንዴት እንደምታስጠሉኝ አሁንማ አስጠላችሁኝ ዘግንናችሁኛል ምድረ ላጫ ማስመሰል በቃ ኔ የምጠላው ማስመሰል፣ የውሸት መኖር። ስንት አመት ነው የውሸት የምትኖሩት? የውሸት እኮ መኖር በጣም እኮ ነው የሚከብድ ጋይስ። የውሸትን የውሸት የሚኖር ሰው ጋር ለመኖር እስቱ ሀርድ ነው።